ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን፣ በብስራት ኤፍኤም የዩትዩብ ቻናላችን የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ ይኖረኛል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ ግብዣችን ነው። በዕለቱ ቆይታችን እለተ አርብ ከዚያም ባለፈ ደግሞ ቅዳሜ የሚከናወኑ ጨዋታዎችን በተመለከተው ወደ እናንተ ሀሳቦች እናነሳለን። ከዚያም ባለፈ ደግሞ ወቅታዊ የሆኑ ሊነሱ ይገባቸዋል ያሰብናቸው ስፖርታዊ መረጃዎችም እያካፈልናችሁ የአብሮነት ጊዜ ይኖራል። ቅድሚያ የማደርገው ታዲያ ምንድን ነው ትላንት በተለይ ከሰዓት በኋላ የሰማ ነው እግር ኳስም ላለፉት አመታት ሲመለከቱ የነበሩ የእግር ኳስ ወዳጆች ለአይናቸው ደስታን ከለገሳቸው እግር ኳስ ተጫዋች መካከል አንደኛው ቤልጂማዊ አንጸባራቂ ኮከብ ኬቨን ዴብሮይነ ነው። ታዲያ ተጫዋች ከእንግሊዝ ፕሪሚየር ሊግ ልናጣው እጅግ ውስን የሚባሉ ወራት ብቻ ናቸው የሚቀሩት። ኬዲቢ ይሄው ድራማ ሲጠናቀቅ ከማንቸስተር ሲቲ ጋር እንደሚለያይ ይፋ አድርጓል። በማህበራዊ ሰርገ ገጹ ላይ ያሳውቋል። ታዲያ ትላንት ከሰዓት ጀምሮ ዛሬ ማለዳውን፣ ረፋዱን በእግር ኳሱ ዓለም ወሬዎች ሁሉ ስለ ኬዲቢ ነው። ምክንያቱም ባለፉት አስር ዓመታት እጅግ የጥራት ደረጃው በላቀ መንገድ እግር ኳስን ሲጫወት የቆየ እግር ኳስ ተጫዋች ነው እና ብዙዎች እንግዲህ ማንቸስተር ሲቲ እንኳን ባይደግፉ እግር ኳስ የሚወዱ በሙሉ አፋቸውን አንደበታቸውን ከፍተው የሚመሰክሩለት ድንቅ እግር ኳስ ተጫዋች ነው ኬቨን ዴ ብሮይነ። ታዲያ እርሱ ከማንቸስተር ሲቲ ጋር የድራማቱ ሲጠናቀቅ እንደሚለያይ ይፋ አድርጓል። እንግዲህ ኬቨን ዴ ብሮይነ በተለይ የቤልጅየም ወርቃማ ትውልድ መመዘኛ ከሆኑ የነጠረ ብቃት ካላቸው ተጫዋቾች መካከል አንደኛው ነው። በተለይ እንደነ ኤደን ሀዛርድን ጨምሮ ስናነሳ ያን ቬርቶንገን እነዚህ እነዚህ ሁለቱ ተጫዋቾች በነበሩበት የወርቃማው ዘመን እየተባለ የሚጠራው የቪሴንት ኮምፓኒው እንደዚሁ የቡድን አጋሩ ስብስብ ስናነሳ እርሱም አብሮ የሚነሳና የቤልጅየምም ከወርቃማ ትውልድ ያንዱ ብላ የምትጠራው ተጫዋች ነው 2018 ያለማንጫ እንደዚሁ ሶስተኛ ደረጃ ያጠናቀቁበት ጥሩ መንገድ የተጓዙበት ዓመት እንደነበረ እናስታውሳለን። እናም ዴብሮይነ የውድድር አመቱ ሲጠናቀቅ ከማንቸስተር ሲቲ ጋር እንደሚለያይ ይፋ አድርጓል። እርሱም መልእክቱን ባጋራበት አጋጣሚ ይህን ለመጻፍ ቀላል አይደለም፣ ነገር ግን ይህ ሊፈጠር እንደሚችል ሁሉም እግር ኳስ ተጫዋች እያውቀዋል። እናም ሁሉም ታሪክ መጨረሻ አለው የሚል ሀሳብንም እንደዚሁ አስሯል። ነገር ግን ይህም ምዕራፍ የተሻለ ምዕራፍ ነበር በሚልም እንደዚሁ ሀሳብን ሰጥቷል። ምንጊዜም ማንቸስተር ሲቲ ደጋፊው የቡድን አጋሮቼ ምንጊዜም በልቤ ተቀምጠው ይዘልቃሉ ይኖራሉ በሚል እንደዚሁ ሀሳቡን አጋርቷል ኬቨን ዴብሮይነ። በሌላ መንገድ ፒፕ ጓርዲዮላም አሳዛይ ቀን ነው ሲል ሀሳቡን ሰጥቷል። አሳዛይ ቀን ያለበት ምክንያት እግር ኳስ እርሱን ከማንቸስተር ሲቲ ስለምታጣ ያን ሀሳብ በማንሳት ነው። ያለፉት ደስታን ሳስብ፣ ያሳለፍናቸውን ደስታዎች ሰብአዊነቱን ሳስታውስ እንደዚሁ በሀሴት ልቦና ይሞላል የሚል ሐሳብንም ሰጥቷል። ያሳለፍናቸውን ስኬቶች መናገር አያስፈልግም። ያለርሱ ይህንን ስኬት መገመት አይቻልም ነበር። ፔፕ ጓርዲዮላ በዚህ መንገድ ሀሳቡን ሰጥቷል። ለተጫዋቹ ያለውንም አድናቆት እንደዚሁ ተናግሯል። እንደምናስታውሰው በፍጻሜው ጨዋታ ኢንተር ሚላንን እንደዚሁ ድል አድርገው በፍጻሜው ጨዋታ የአውሮፓ ቻምፒዮንስ ሊግ ዋንጫን ሲያሳኩ ምን ያክል እንደለፉ ምን ያክል ትጋት እንዳደረጉ ተቃቅፈው በእንባ ፊታቸው ሲረጥብ እንደነበረ እናስታውሳለን። ኬቨን ዴብሮይን እና ፔፕ ጓርዲዮላ ታዲያ ይህ በጣም አሳዛኝ ቀን ነው፣ በሚል ፔፕ ሀሳቡን ሰጥቷል። ከዚያም ባለፈ ለተጫዋቹ ሀውልት ይቆምለት እንደሆነ በሚል ሀሳብ ተነስቶለት ነበረ። አላውቅም አለ፣ ነገር ግን እርግጠኛ ነኝ ሀውልት ይቆምለታል፣ እወራረዳለሁኝ የሚል ሀሳብን ሰጠ። ፔፕ ጓርዲዮላ ታዲያ ረፋዱን ጀምሮ ዛሬ የወጡት መረጃዎች እንደሚያሳዩት ከሆነ ማንቸስተር ሲቲ ለተጫዋቹ ሀውልት ለመገንባት ስለማሰቡ ከወዲሁ መረጃዎች እየወጡ ይገኛሉ። በክለቡ ታሪክ እጅግ አስደናቂ ታሪክ ጽፈው ካለፉ ተጫዋች መካከል አንደኛው መሆኑ ግልጽ ነው። እንደነ በርናንዶ ሲልቫ፣ ከዚያም ባለፈ ዴቪድ ሲልቫን ጨምሮ ሰርጂዮ ኩናጉሮ፣ ቪሴንት ኮምፓኒ እነዚህ ሁሉ በከፍታ በክለቡ የሚነሱ ተጫዋቾች ናቸው። እናም ሀውልት ለመገንባት ስለማሰባቸው ከወደ እንግሊዝ እየወጡ የሚገኙ መረጃዎች እያሳያሉ ስለ ኬቨን ዴብሮይነ ሌሎችም የተቃራኒ ክለብ አሰልጣኞችም ለተጫዋቾ ያላቸውን አድናቆት እንደዚሁ ገልጸዋል ሚካኤል አርቴታ ለእኔ በፕሪምየር ሊግ ታሪክ ከምርጥ አማካኞች ከዚያም ባለ ከምርጥ ተጫዋች መካከል አንደኛው ነው። ይሄ ምንም ጥያቄ የለውም በሚል ለተጫዋቹ ያለውን አድናቆት ገልጿል። እንደምናስታውሱ በምክትል አሰልጣኝነት ስፍራ ሆኖ በማንቸስተር ሲቲ ቤት ከእርሱ ጋር አብሬ የሰሩበት አጋጣሚ እንዳለ ማውሳት ይቻላል። ሩብን አሞሪምም እንደዚሁ በፕሪምየር ሊጉ ከታዩ ምርጥ አማካኞች አንዱ በሚል ምንም ጥርጥር እንደሌለው ሀሳብ ሰጥቶ፣ ነገር ግን ምርጫው ሌላኛውን የማንቸስተር ከተማ መምረጡ ነው የሚል ሀሳብም እንደዚሁ ፈገግ ያሰኘ ሀሳብን ሰጥቷል። ሩብን አሞሪም የክለብ አጋሩ ጃግሪሊሽ እንደዚሁ ሲቲን የተቀላቀልኩበት አንዱ ምክንያት አንተ ነህ፣ ከአንተ ጋር ለመጫወት ነበር የሚል ሀሳብ እንደዚሁ ሰጥቷል። ሌሎችም የቡድን አጋሮቹ ከዚያም ባለፈው እግር ኳስን አሁን የተጫወቱ የማይገኙ እንደነ ቶኒ ክሮስ፣ ሌሎችም የእግር ኳስ ሰዎች ለተጫዋቹ ያላቸውን ክብር አድናቆት እንደዚሁ የሰጡበት አጋጣሚ ነው ያለው። በተለይ ኬዲቢ ከሚገለጽባቸው እሱ እንደ አይከን ከሚጠራባቸው አጋጣሚዎች መካከል የኢንቺ ፐርፌክት የሚባል ፓሶቹ ናቸው። ከዚያም ባለፈው ከኳስ ውጭ አውት ኦፍ ፖሰሽን የሚታትርበት መንገድ፣ ጎል የሚያስቆጥርበት መንገድ እጅግ በሚያዋዥቅ ብቃት ኮንሲስተንሲውን ጠብቆ የሚጫወት ተጫዋች መሆኑ ተጫዋቹን በከፍታ እንድናጠራው እንድናሞግሰው የሚያደርግበት አጋጣሚ ብዙ ነው። እናም ኬዲቢ ይህ ድራማ ሲጠናቀቅ በፕሪሚየር ሊጉ ከማንቸስተር ሲለቁ ይቀጥላል ብለን አንጠብቅም። እንዲያም ኮሊው ወደ አሜሪካ ሜጀር ሊግ ሶከር ክለቦች ከሌሎችም ከሳውዲ ክለቦች ጋርም ስሙ እየተነሳ ይገኛል። መዳረሻው ግን የት ይሆናል የሚለውን በቀጣዩ ውድድሩ ከተጠናቀቀ በኋላ የምንሰማው ጉዳይ ይሆናል። ሌሎች ጉዳዮች ልውሰዳችሁና ትላንት የተከናወኑ ጨዋታዎች ነበሩ። በሳውዲ ሮሻ ሊግ ሲጠበቅ የነበረ ጨዋታ ነበረ፣ አልሂላልን ከአልናስር ያገናኘ ጨዋታ ነበረ። አልሂላል ያለፈው ድር ዓመት የሳውዲ ሮሻ ሊግ ሻምፒዮን ነበረ። ዘንድሮ ግን ከቁመናው ሸርተት ብሎ የተመለከት ነው እንገኛለን። ትላንት በአልናስር ሶስት ለአንድ በሆነ ውጤት ተሸንፏል። ትላንት አልሐሰን አንድ ጎል አስቆጠረ። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሁለት ጎሎችን አስቆጥሯል። ይህ አሁንም ቢሆን ከጎል መረብ ጋር ተዳሮ የሰመረለት የፊት መስመር ተጫዋች ጎል እንግዲህ ማበረከቱን እንደቀጠለ ይገኛል። እንግዲህ በውስጥ ሊግ ውድድር ሰባ ያክል ጎሎችን ላል ናስር አስቆጥሯል። እንግዲህ 2023 ወርሃ ጥር ላይ ወደ ሳውዲ ሮሻ ሊግ ካመራ በኋላ በእግር ኳስ ዘመን ቆይታው ደግሞ 931 ጎሎችን አስቆጥሯል። በተሰለፈ ቁጥር ጎሎችን እያስቆጠረ የብዙዎች ጥያቄ አንድ ሺ ጎል ላይ ይደርስ ሲሆን ማንም ያላሳካውን ታሪክ አስፍሮ ያለፍ ይሆን የብዙዎች አሰመሩ እርሱ ግን ቀደም ብሎ በሰጡ ሀሳብ ቢሆን መልካም ነው፣ ካልሆነም ግን ያሉት ቁጥራዊ መረጃዎች ከበቂ በላይ ናቸው በሚል ሀሳቡ እንደሰጠ እናስታውሳለን። ከዚያም ባለፈ አሁንም የሊጉን ዋንጫ ለማሳካ ጥረት እንደሚያደርጉ ሀሳቡን ሰጥተዋል። ክርስቲያኖ ሮናልዶ አሁን ላይ ያልናስር በሊጉ አምሳ አራት ያክል ነጥቦችን ይዞ ነው የተቀመጠው። በሰባት ነጥብ ያንሳል ከመሪው አሊትያድ ነገር ግን ተሰካካይ እንድጫወታለ አሊቲያድ። እናም ውድድሩ ገና ነው። ስለዚህ የተቻለን ሁሉ እናደርጋለን በሚል ክርስቲያን ሮናልዶ እንደዚሁ ሀሳቡን ሰጥቷል። በቡንደስ ሊጋ ኡግስቡር ግን ከባየር ሙኒክ ያገናኘ ጨዋታ ነበረ። ባየር ሙኒክ ሶስት ለአንድ አሸንፏል። ጃማል ሙሲያላ፣ ሀሪኬን በእለቱ በምሽቱ ጨዋታ ጎል ማስቆጠር የቻሉ ተጫዋቾች ናቸው። ነገር ግን በጨዋታው መወጥ ፈው ዜና ለባቫሪያኖቹ ጃማል ሙሲያላ በጉዳት ከሜዳ ተቀይሮ ወጥቷል። እንግዲህ ይህ ተጫዋች እዚህ አስፈላጊ ተጫዋች እንደሆነ በሙኒክ ቤት እናውቃለን። በተለይ በድሪብል ስኪሉ በይበልጥ እናውቃለን። ጎል የሚያስቆጥር የመስመር ተጫዋች ነው። በቀጣይ በቻምፒየንስ ሊግ ይጫወታል ሙኒክ ኢንተር ሚላን። ለእሱ በጣም አስፈላጊ ተጫዋች ነበረ፣ ነገር ግን የጉዳቱ ዜና መጥፎ ሆኗል። ወደ ዛሬ መርሃ ግብሮች ልውሰዳችሁና በእንግሊዝ ፕሪሚር ሊግ በርከት ያለ ጨዋታዎች ይደረጋሉ። እንደምናስታውሰው ከወርሃ መጋቢት 30 በኋላ ከማርች 30 በኋላ ማለት ነው አንድ ሰዓት ወደ ኋላ ተመልሶ ነው ጨዋታዎች እየተደረጉ የሚገኙ። ስለዚህ ከስምንት ሰዓት ከሰላሳ ጀምሮ ነው ጨዋታዎች የሚደረጉት። ኤቨርተን ከአርሰናል ጨዋታቸውን ያከናውናሉ። ይህ ጨዋታ በተለይ በሳምንቱ አጋማሽ በመርሲሳይድ ደርቢ ኤቨርተን በሊቨርፑል ተሸንፎ ነው ወደ ጨዋታ የሚመጣው። በአንጻሩ ደግሞ እንደዚሁ አርሰናል ፉልሃምን ድል አድርጎ ነው ወደ ጨዋታ የሚመለሰው። በአርሰናል በኩል በተለይ በሳምንቱ አጋማሽ በነበረው ጨዋታ የኋላ ተከላካይ ደጀናቸው ጋብሬ ማጋሌሽ በሀምስቶሪንግ ኢንጁሪ ተጎድቶ መውጣቱ ከዚያም ባላለፈ ደግሞ አርሰናል በይፋ ገጹ ላይ ተጫዋቹ አሁን ላይ ቀዶ ሕክምና እንደሚያስፈልገውና በቀጣዩ ድራመት ራሱን አዘጋጅቶ እንደሚመለስ ይህ ድራመቱ እንደተጠናቀቀ ለጋብሪኤል ማጋሌሽ ይፋ ማድረጉን እናውቃለን። በሌላ መንገድ ግን በጎው ነገር በዕለቱ ጨዋታ ጉዳት ገጥሞት ሌላኛው ተቀይሮ የወጣው ተጫዋች ዩሬን ቲምበር ደህና እንደሆነና እንዲያውም በዛሬው ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ ሚኬል አርቴታ ሀሳቡን ሰጥቷል። በአንጻሩ ከወራት ጉዳት በኋላ ወደ ሜዳ የተመለሰው ቤን ዋይት በመጠነኛ ሕመም አልሰለፈም ነበረ ባሳለፍ ነው። በስኳድ ውስጥም አልነበረም። እርሱም ደህና ስለመሆኑ ሚኬል አርቴታ ሀሳቡን ሰጥቷል። ማች ፊትነሳቸው ተገምግሞ ፊት ማድረግ ከቻሉ ለኤቨርተን ጨዋታም ሊሰለፉ እንደሚችሉ ሀሳቡን ሰጥቷል። ሪካርዶ ካላፊዮሪ ግን አሁንም ወደ ሜዳ እንደማይመለስ ሀሳቡን ሰጥቷል፣ ሚካኤል አርቴታ። በኤቨርተን በኩል እንግዲህ ኤቨርተን አሁን ላይ ከዴቪድ ሞይስ ወደ ጉዲሰን ፓርክ መምጣት በኋላ በጣም የተለየ ለውጥ ነው ያስመለከተ የሚገኙ እንደውም ለሳምንታት ሳይሸነፉ ዘልቀው ነበረ። በመርሲሳይድ ደርቢ ነው ሽንፈት የገጠማቸው እናም አርሰናልም ጠንካራ ጨዋታ እንደሚሆን ይጠበቃል። ነገር ግን ከዚህ ጨዋታ በላይ አርሰናል እጅግ አስፈላጊው ጨዋታ በቀጣይ ማክሰኞ በኤምሬትስ ከሪያል ማድሪድ ጋር የሚያከናውነው ጨዋታ ነው። ምክንያቱም ፕሪሚየር ሊግ ኦልሞስት ሊቨርፑል ለማሳካት እጅግ ቀርቧል። የነጥብ ሁኔታው 12 ነው ያሉት ጨዋታዎች ስምንት ብቻ ናቸው። ስለዚህ ሊቨርፑል የዋንጫ የማሳካት አቅሙ በእጁ ነው የሚገኘው። እናም አርሰናል ይበልጥ ትኩረቱ በሪያል ማድሪድ ጨዋታ እንደሚሆን ይጠበቃል። ነገር ግን ሚኬል አርቴታ ይህ ጨዋታም ለሪያል ማድሪዱ ጨዋታ ብቁ ዝግጅት የምናደርግበት ከዚያም ባለፈው ደግሞ ሚረዳን ጨዋታ ነው በሚል ሀሳቡን ሰጥቷል። እናም የዩሬን ቲምበር በተለይ ጤነኛ መሆን እጅግ አስፈላጊ ነው ለአርሰናል ምክንያቱም ደግሞ በቀኝ በግራ መስመር ስፍራ በሪያል ማድሪድ በኩል ቪኒሺየስ ጁኒየር እጅግ ፈጣን በክሎት የዳበረ ተጫዋች ነው። ስለዚህ ዩሬን ቲምበር መኖሩ ለአርሰናል በተቻለ መጠን ይህንን ጫና ለመቋቋም ተገቢ ተጫዋች እንደሚሆን ይታሰባል። የከርሱ የማይሰለፍ ከሆነ ግን እንደ ሜክሺፍት አድርገው ቶማስ ፓርቲ ነው ሊጠቀም የሚችለው ሚኬል አርቴታ ደግሞ አንደኛ አማካይ ክፍሉን ያሳሳል፣ ሁለተኛ ደግሞ ቶማስ ፓርቲ በተለይ ተፈጥሯዊ ቦታው ስላልሆነ ከቪኒሺየስ ጁኒየር ጋር በምን አይነት መንገድ ይወጧል? ትልቁ ጥያቄ ነው። በፍጥነት ረገድ ከዚያም ባለፈ በክህሎትም የዳበረ ተጫዋች ጋር እንዴት ባለ መንገድ ይቋቋሟል? እጅግ ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። እናም የዩሬን ቲምበር ጤነኛ መሆን እጅግ አስፈላጊ ዜና ሆኖ ለአርሰናል እየተነሳ ይገኛል። በሌሎች ጨዋታዎች ሴልኸርስት ፓርክ ላይ ክሪስታል ፓላስ ከብራይተን ይጫወታሉ። ኤፒሲዎች ከቮልቨስ ይጫወታሉ ላለመሮ ወደሚደረግ ትንቅንቅ ይህ ጨዋታ እንግዲህ ዘ ትራክተር ቦይስ ባሳለፍነው ጨዋታ ከአስር ጨዋታዎች በኋላ ወደ ድል የተመለሱበት አጋጣሚ እንደተፈጠረ ይታወሳል። ዌስትሃም ከቦርንመዝ ይጫወታሉ። የአንዶኒ ኢራይላ ቦርንመዝ ከሳምንት ሳምንት በጣም የአቋም መዋዠቅ እያስመለከቱ ይገኛሉ። ከኤፌካ ድርድሩ ጮኖ ባለፈውም ሽንፈት ገጥሟቸዋል እናም በአውሮፓ መድረክ ለመሳተፍ በሚደረገው ሂደት ላይ ብቃታቸው እየደከመ መጥቷል። አሶቪላ ከኖቲንጋም ፎረስት ሌላኛው የለቱ ተጠባቂ ጨዋታ ነው። ምሽት ላይ የሚከናወነው ጨዋታ በቪላ ፓርክ ሁለቱም ቻምፒየንስ ሊግ መድረግ ለመሳተፍ የሚያከናውኑት ጨዋታ ነው። የኑኖ ኤስፖርት ሳንቶስ ኖቲንጋም ፎረስት ጅግብ አስደናቂ መንገድ እየተጓዘ እየገሰገሰ ይገኛል። አሁኑም ሶስተኛ ደረጃነቱን አስጠብቆ ነው እየዘለቀ የሚገኘው። በአንጻሩ አስቶንቪላ አሁን በ ኤፍኤ ካፕ በጥሩ መንገድ እየተጓዘ ይገኛል። በቻምፒዮንስ ሊግም ለጥሎ ማለፍ እየተፎካከረ ይገኛል። በሊጉም በአውሮፓ መድረክ በቀጣይ ለመሳተፍ መንገዶችን እየተጓዘ የሚገኝ ክለብ ነው አስቶን ቪላ። በተለይ ጥር ላይ ወደ ክለቡ የመጡት ዶኔል ማለንም ሆነ ማርኮ አሴንሲዮ፣ ማርከስ ራሽፎርድ በጣም የተሳካ ጊዜ ነው በቪላ ፓርክ እያሳለፉ የሚገኙት እናም ኡናይምሪ ና ልጆቻቸው በጣም በጥሩ መንገድ በሊጉ እየገሰገሱ ይገኛሉ። በዚህ መንገድ ጨዋታዎቹ ይደረጋሉ። በስፔን ላሊጋ ሳንታንዴር ሪያል ማድሪድ ከቫሌንሲያ በቢርናባው ይጫወታሉ። በተለይ ቫሌንሲያ ከሪያል ማድሪድ ሲጫወቱ ምንጊዜም ጨዋታው ይጠበቃል። በተለይ በሜስቲያ ደግሞ ጡዘቱ ከፍ ይላል። በተለይ ቫሌንሲያ ደጋፊዎች ከቪኒሲየስ ጋር ያላቸው ሰጥ አገባ ምንጊዜም የምናስታውሰው ጉዳይ ነው። ሪያል ማድሪድ ከቫሌንሲያ ይጫወታሉ። ከሪያል ማድሪድ ጋር በተገናኘ እንደምናስታውሰው ከኮማዲ ጋር ከነበረው የቻምፒዮንስ ሊግ ጥሎ ማለፍ ጨዋታ በኋላ ባልተገባ የደስታ አገላለጽ በሚል ዩኤፋ ክስ ቀርቦባቸው ነበረ ለዩኤፋ እናም ትላንት ቅጣት ተላልፎባቸዋል ሩዲገርና ኪሊያን ባፔ የገንዘብ ቅጣትን ጨምሮ ከዚያም ማለፍ በአንድ ዓመት ውስጥ ተግባራዊ የሚደረግ የቻምፒዮንስ ሊግ አንድ ጨዋታ ቅጣት ተቀጥቷል ከዚያም ባላለፈ ደግሞ ዳኒ ሴባዮስም የገንዘብ ቅጣት ተላልፎበታል ቪኒሲስ ጁኒየር ግን ጥፋተኛ ሆኖ አልተገኘም ነገር ግን በቀጣይ ከአርሰናል ጋር በሚያደርጉ ጨዋታ ሁሉም ለመሰለፍ እንደሚችሉ መረጃዎች መውጣታቸው ይታወሳል ነገር ግን አሁን መጥፎ ተጠቁ ነገር ቱቦ ኮርቷና ከዚያም ባለፈ አንድሬ ሉኒን የመሰለፋቸው ጉዳይ አጠራጣሪ ነው። ዛሬም ሆነ በቀጣይ ካርሳር ጋር በሚደረገው ጨዋታ የመሰለፍ እድላቸው እጅግ ጠባብ ስለመሆኑ መረጃዎች ወጥተዋል። ምናልባት ግን ቱቦ ኮርቷ በጥሩ መንገድ እያገገመ እንዳለ መረጃዎች ያሳያሉ። ከቫሌንሲያ ጋር ይጫወታሉ ባርሴሎና እንደዚሁ ከሪያል ቤቲስ ይሄ ተጠባቂ የዕለቱ ጨዋታ ነው በስፔ ላሊጋ ምክንያቱም የፔሌግሪኒ ሪያል ቤቲስ በጣም በጥሩ መንገድ ላሊጋውን እየተጓዙ ይገኛሉ አንቶኒም ወደ አንዳሎሲያው ክለብ ካመራ በኋላ ራሱን ፈልጎ ያገኝ ይመስላል ከኢስኮ ጋር ያለው ጥምረትም ሰናይ የሚባል ነው ለባርሴሎና ጠንካራ ጨዋታ እንደሚሆን ይጠበቃል ጂሮና ከአዲፖርቲቮ አላቬስ ሪያል ማዮርካ ከሴልታ ቪጎ ሌላኛው ጨዋታ ነው በጣሊያን ሲሪያ ደግሞ ፓርማ ከኢንተር ሚላን ይጫወታሉ እንደምናስታውሰው በሳምንቱ አጋማሽ በሳንሲሮ ጁሴፔ ሜአዛ በሚላን ደርቢ በኮፓ ኢጣሊያ የግማሽ ፍጻሜ ጨዋታ ሚላን ከኢንተር ሚላን ተጫውተው ባቻ ውጤት እንዳጠናቀቁ እናስታውሳለን። ከፓርማ ኢንተር ሚላን ይጫወታል። ኤሲ ሚላን እንደዚሁ ሳንሴሮ ላይ ከፊዮሬንቲና ይሄ ተጠባቂ ዕለቱ ጨዋታ ነው። የፊዮሬንቲናው እንግዲህ ሞይስ ኪን በተለይ እድገቱ ዘንድሮ እጅግ የሚደንቅ ነው። እናም ለኤሲ ሚላን ፈተና እንደሚሆን በ ምሽቱም ጨዋታ ይጠበቃል። በቡንደስ ሊጋ ፍራይቡርግ ከቦሩሲያ ዶርትሙንድ ይጫወታሉ። ሄደንሄም ደግሞ ከባየር ሊቨርኩሰንን ጨዋታቸውን ያከናውናሉ። ጃቢ አሎንሶ አሁንም ስሙ ከሪያል ማድሪድ ጋር በጥብቅ እየተነሳ ይገኛል። በቀጣይ ክረምት ወደ ሎስ ብላንኮቹ ቤት በአሰልጣኝነት መንበር ዙፋን ላይ ሊቀመጥ እንደሚችል ከወዲሁ መረጃዎች ይወጡ ይገኛሉ። በተለይ ደግሞ ካርሌቶ ወደ ብራዚል ብሔራዊ አሰልጣኝነት ካመሩ ጃቢ አሎንሶ የመጀመሪያው ተመራጭ የሪያል ማድሪድ አሰልጣኝ ነው በሚል መረጃዎችም እየወጡ ይገኛሉ። ሊቨርኩሰን ኬደንሄም ዛሬ ጨዋታቸውን ያከናውናሉ። ለተቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ተፈራ ታመነ ከመላው ስቱዲዮ ባለሙያዎቹ ጋር ቆይታ አድርግ ያለውኝ ብሩ ጊዜን ተመኘሁ።